በርካቶችን እምባ ያራጨ ክስተት በደቡብ አፍሪካ ተከስቷል። በርካታ ኢትዮጵያኖች እምባ በእምባ ነው የሆኑት። በከፍተኛ እምባ የታጀበ የፓስተሩ የአስክሬን ሽኝት። በርካታ ቁጥር ያላቸው ኢትዮጵያኖች በደቡብ አፍሪካ ይገኛሉ። ታዲያስ በኢትዮጵያ ታሪክ ከምባታና ሀዲያ፣ የደቡብ ተወላጆች በብዛት የሚኖሩባት ስፍራ እንደሆነች ይነገራል ደቡብ አፍሪካ። በርካቶቹ በእርስ በርስ በተለይ በደቡብ አፍሪካ ለመሄድ በከፍተኛ ዋጋ መክፈል፣ በታንዛኒያ በኩል በኬንያ አድርጎ በህገወጥ መንገድ ከፍተኛ መከራና አበሳ እያዩ እዛ ይደርሳሉ። የስደት ህይወትን ጨርሶም እዛ አብዛኞቹ ወደ ኢትዮጵያ መጥቶ ሲከብሩም ተስተውሏል። ታዲያስ፣ አሁን አሁን ግን ደቡብ አፍሪካ ውስጥ እየተሰማ ያለው እጅግ አሳዛኝ መረጃዎች ናቸው። አብዛኞቹ አስክሬን ተጭኖ ወደዚህ የሚላክበት ምክንያቱስ ምንድን ነው ነገሩ? በማለት ነው በርካቶቹ ጥያቄዎችን እያነሱ ያሉት። አሁንም በተደጋጋሚ እየተሰማ ያለው ከወደ ደቡብ አፍሪካ ነው። ደቡብ አፍሪካ ለበርካታ ኢትዮጵያኖች አዎ፣ እውነትም እንጀራ የሆነች ሀገር ነች። በርካቶቹ ራሳቸውን ተቀይሯል። በህጋዊ የሚሆን በህገ ወጥ መንገድ ሄዶ ከፍተኛ ደረጃ ላይ የደረሱት በርካታ ቁጥር ያላቸው ኢትዮጵያኖች አሉ። እንደ ልባቸው ነግዶ እንደ ልባቸው ሰርቶ የተቀየሩባት፣ አሁን አሁን ግን አስቸጋሪ ሀገር እየሆነች መምጣቷ ደግሞ የአደባባይ መረጃዎች ናቸው። ኢትዮጵያኖች አሁን ከወደዛ እየተሰማ ያለው ወይም ከመሬት ተነስቶ ስሞት ወይም ስገደልም ነው እየተሰማ ያለው፣ በማለትም በርካቶቹም ነዋሪዎችም ከዛው መረጃ ሲያደርሱንም ተስተውሏል። ደቡብ አፍሪካ ላይ ያልተጠበቁ ክስተቶች ይከሰታሉ። ከዚህ በፊትም የምታወስ ነው፣ አሲድ ፊቱ ላይ የተደፋበት ወጣት የማይረሳ ነው። ፊቱን አሲድ ደፍቶበት ለማጥፋት ለመግደል ፈልጎ ነበር፣ ግን የጠላት ነገር አልተሳካለትም። ልጁ ዳግም አምሮበት ከበፊቱ አምሮበት እንደቆመም የወጡት መረጃዎች ያሳያሉ። ታዲያስ ደቡብ አፍሪካ በርካታ ቁጥር ያላቸው ኢትዮጵያኖች የሚኖሩባት ስፍራ እንደሆነችና በአሁኑ ሰዓት ደግሞ በርካታ ደቡብ አፍሪካውያኖች ናቸው ኢትዮጵያ ላይ ጥቃት የሚያደርሱት ሁኔታዎችም መረጃዎችም የምስተዋለው በማለትም ነው በርካቶቹ የገለጹ ያሉት። ታዲያ ዛሬ የተሰማው ግን እጅግ የሚያሳዝነው በርካቶችን ባ ያራጨ ክስተት በከፍተኛ በደማቅ ማለት ይቻላል በክብር አሸኛኝት አስክሬን ሽኝት እንደተደረገላቸውም ነው። ዛሬ ህይወታቸው ከመሬት ተነስቶ ህይወታቸው አለፈ። ዛሬ ግን ፓስተር ከዚህ ዓለም ድካም ማረፋቸው ነው የተሰማው። በደቡብ አፍሪካ ብዙ ያልተነገረላቸው ትልቅ አገልጋይ እንደነበሩ ለሰው ሐሳቢ ቅን ዘርን ከዘር ብሔርም በብሔር የማያምኑ የማይለዩ አንድና አንድ ብቻ የሰው ልጅ ብቻ የሚያምኑ በመጽሐፍ ቅዱስ ቃል ብቻ የምመሩ ትክክለኛ የወንጌል ባህሪ የተላበሱ እንደሆነ ጭምርም በርካቶቹ ስገልጹም ተስተውሏል። እኚህ ፓስተር ፓስተር ታምራት ካልቴሞ ይባላሉ። በኒው ካስተል ከተማ በደቡብ አፍሪካ አስክሬናቸው ወደ አደራጅ ስገባ፣ በዚህ መልኩ ነበር ህዝብ ለሳቸው ፍቅሩን የገለጸላቸው። አዎ፣ ይቺ ያለም ጠፊ ነች፣ ፈተናና መከራ የተሞላባት። ለዚህም ነው መልካም መልካሙን ሰርቶ ማለፍ የተሻለ ይሆናል። በዘር በብሔር በተለያዩ ተንኮል ነቆራ አይጠቅምም። ለገንዘብ ብሎ ወንድም ላይ መነሳትም አይጠቅምም። አልፎ አልፎም በደቡብ አፍሪካ ይከሰታል። እንዲህ ወንድም ወንድሙ ላይ ስነሳም የምስተዋሉበት መረጃዎችም አሉ። በቃ ጠፊ ነች ይቻለም ሺ ጊዜ ደልላይ አልደልላይ ሟች ነ በማለትም ነው በርካቶቹም እየገለጹ ያሉት። በጣም የሚያሳዝነው ለሀብት ከሰው በተሻለ ከሰው የተሻለ ኑሮ ለመኖር ብዙዎች ይጠራሉ። ከሰው የተሻለ ሳይሆን ከትላንትናው ራሱን የተሻለ ለማድረግ እንጂ መስራት ያለበት። ከሰው የተሻለ ብሎ ማሰብም አያስፈልግም። ጠፊና ነጌ ወዳፈር ለምገባ አውገላ በማለትም በርካቶቹም እየገለጹ ይገኛሉ። አዎ ዓለም ጠፊ ነች። መልካም መልካሙን ሰርቶ ወንጌልን ሰብኮ ለፍጥረታት ሁሉ መስክሮ ስራ የምሰራ ካለ ስራውን በአግባቡ ሰርቶ እግዚአብሔር ሆይ ወይም ጌታ ሆይ ይህን ስራዬን ባርክልኝ ማለት እንጂ ክፉ በክፉ አይን በቅናት መነሳሳት አያስፈልግም። በደቡብ አፍሪካ እየተሰሙ ያሉት ኢትዮጵያኖች እርስ በርስም አመለካከታቸው አንዳንዶቹ ልክ እንዳልሆነ በቅናት መነሳሳት እንዴት በለጠኝ እንዴት ከትናንትና መጥቶ እንዲሆነኝ እንዲሆነብኝ በማለትም በርካቶቹ በቅናት ስነሳሱና የማይሆን ነገሮችንም ከዚህ በፊት ሲያደርጉም ተስተውሏል። አንድ እውነተኛ ታሪክ ከዚህ በፊት ወንድም ወንድሙን የገደለበት እጅግ አሳዛኝ ክስተትም የተፈጠረበትም ነው። ወንድሙ በቤቱ ጣሪያ በኩል መጥቶ ሌላ ሰው መስሎ የወንድሙን ንብረት ለመዝረፍ መጣ። ያኛ ወንድሙ ወንድሙ መሆኑን አላወቀም ነበር። ክላሽ አውጥቶ ተኮሰበት። ከዛም ወንድሙ መሆኑን ኋላ ተረጋገጠ እጅግ አሳዛኝና ልብ የሚነኩት መረጃዎች ክስተቶችም ሲከሰቱም ተስተውሏል። ወንድም ወንድሙ ላይ መነሳት፣ ክፉ ያለማሰብ፣ ግድያ ያለመፈጸም፣ እንደዚህ አይነት ነገሮች በጣም አስቸጋሪና ለዚሁ ጠፊ ያለም ብዙ ነገሮች ሲከሰቱም ተስተውሏል። ወንድም ወንድሙን መግደልም አያስፈልግም። ያኛው ወንድምም እንደዛ ማሰብም እንዳልነበረበትም ነው በርካቶቹም እየገለጹ ያሉት። ያኛውም ደግሞ ወንድሙ መሆኑን አላወቀም። በማንኛውም ሁኔታ ብቻ ወንጌል ያወቀ ሰው ወንድሙ ላይ ቀኙን ለመታ ግራውን ወይም ግራውን ለመታ ቀኙን እንጂ መስጠት ያለበት ክፉን በክፉ ሳይሆን ክፉን በመልካም ነው፣ አሸነፍ የምለውም ስለዚህ፣ ክፉን በመልካም እንጂ ክፉን በክፉ መመለስም ጥሩ እንዳልሆነ ጭምርም ነው በርካቶቹ የገለጹ ያሉት። እጅግ አሳዛኝ ክስተትን በማስመልከት ደቡብ አፍሪካ እየሆነ ያለውን አጠቃላይ፣ በአለም ዙሪያም ያሉት ሁሉም ቅዱሳን ይህን ሚዲያችንን የሚከታተሉት ሁሉም ማህበራዊ ሚዲያ ላይ መጽሐፍ ቅዱስ የሚያነቡትም የማያነቡትም በጌታ የሆኑትም ያልሆኑትም በርካቶቹ የሚያስተላልፉት መልእክት ክፉን በመልካም አሸንፍ እንጂ ክፉን በክፉ አይደለም ይላሉ። ታዲያስ በአሁኑ ሰዓት በጣም አሳዛኝ መረጃዎችን በማስመልከት የፓስተሩ ህልፈትን በማስመልከት አለም ቀሪና ጠፊ እንደሆነች እሳቸውም ያምናሉ። በቀናነትና በመልካምነት እድሜ ዘመናቸውን ሲያገለግሉ ስለነበር ዘር፣ ብሔር፣ ኢትዮጵያኖች ሳይሉ እምባ ለተናነቃቸው ጉዳይን በማስመልከትም ነው። ከዛም የዝማሬ ሪሃ ግብርን ከዛም ወዳጆቻቸው ስለሳቸው በእንዲህ መልኩ ተናግረዋል። ሁላችንም እንዳዘን ፓስተር ታምራት ወደ ተሻለ ነው የሄዱት። ግናቱን ሐዋርያ ጳውሎስ ቅዱስ ጳውሎስ ወደ ጌታ ብሄድ ለሌ ይሻለኛል ነው ያለው። ምን ያህል ቀን ሰው እንደነበሩ ጭምርም የወጡት መረጃዎችን የገዛ አብሮ የነበሩት ወዳጆቻቸው ሲመሰክሩላቸውም ተስተውሏል። በመቀጠልም ደግሞ ዘማሪዎች በዝማሬ በተለየ አስክሬን ሽኝት መርሃ ግብር ላይ ዝማሬ ዘምሯል። እንደተለመደው በክርስትና እምነት ተከታዮች ዘንድ ዝማሬ ይደረጋል። ምክንያቱም ወደ አባታቸው እቅፍ ነው የሄዱት እንጂ ወደ ሌላ ቦታ አይደለም፣ በማለትም በከፍተኛ ምስጋና ዝማሬም ሲያቀርቡም ተስተውሏል። ይሄ ለምን ሆነ አለልም ያስፋው መለሰ ዝማሬ በጣም አስገራሚ መልእክት ያለውን

ፓስተር ታምራት አስክሬን ሽኝትን በማስመልከት በርካቶችን እምባ ያራጨው ህልፈታቸውን በማስመልከት በዚህ ሰዓት ይሞታሉ ብሎም አላሰቡም በርካቶቹ። ያው አለም እንደዚህ ነች። የእግዚአብሔር ወይም የጌታ ምጥሪያ ሰዓት አይታወቅም። በርካቶቹ እንግዲህ ብዙ እኖራለን ብዙ እንቆያለን ብሎ ያስባሉ። ባልተጠበቀ ጊዜ ና ሳት ጥሎ የሚሄዱበት ሁኔታም ነው የምፈጠረው። እሳቸው ወዳገለገሉበት ወደ ጌታ እንደሄዱ ጭምርም በርካቶችም ብዙም ጭንቀትና ሀሳብ እንዳልገባላቸው ጭምርም ነው። ምክንያቱም እሳቸውም ትላንትና ስናፍቀው የነበሩት ወደ አባታቸው ክፍ መሄድ እንደሆነ ጀምረም የወጡት መረጃዎችን በማስመልከትም ነው። በጌታ ሆኖ ሰው ሲያልፍ በጌታ እያገለገለ በቅድስና ስመላለስ ምንኛ ደስተኛና እድለኛ እንደሆነ ጀምረም በርካቶቹም እየገለጹ እንደሚገኙ ጭምረም ነው። በመሞታቸው አዎ ሀዘን ይሰማል፣ ግን ያን ያህል ደግሞ ምርር የሚል ሀዘን አይፈጠርበትም። ምክንያቱም ብዙዎቹ በጌታ ሳይሆኑ አለም ላይ ጨለማ ውስጥ ሆነው በማይሆን ቦታ ህይወታቸው ሲያልፍ ግን በርካቶችን ያሳዝናል እንባም የሚያራጭ ክስተትም ነው የምፈጠረው። የፓስተሩ ግን የፍቅር አሸኛኘት እንደተደረገው ያደረገላቸው ጭምርም ነው። በርካቶቹ ደግሞ በህይወት ሆኖ ለሰሩት ቁም ነገርም በርካቶቹ እሳቸውን እያሰቡ በከፍተኛ ሁኔታ በእንባ በታጀበ አስክሬን ሽኝት እንደተደረገላቸውና ህዝብም ለሳቸው ያላቸው ፍቅር ልዩ እንደነበረ ጭምርም የወጡት መረጃዎችን በማስመልከትም ነው። ለእናንተ ይዤላቸው መጣሁት። ሚኪነኝ ከሚኪታቦርም ፎይን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አገኙ። ሰላም ቆዩልኝ።